የተወደዳችሁ በሰኔ ዘሚካኤል ዩቲዩብ የሚተላለፉትን ኦርቶዶክሳዊ ትምህርቶችን የምትከታተሉ ውድ ተከታዮቻችን በእግዚአብሔር ሰላም ሰላም እላችኋለሁ። ዛሬ የምንመለከተው የነቢያት ጾም ወቅት በቤተ ክርስቲያናችን እንዴት ይገለጻል የሚለውን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዘመን አከፋፈል መሰረት ከህዳር ስድስት ጀምሮ እስከ ታኅሳስ ሰባት ወይም እስከ 13 ቀን 13ቱ ቀን ድረስ ያለው ወቅት ዘመን አስተምህሮ ይባላል። ከሕዳር 13 እስከ ሕዳር 19 ቅድስት ይባላል። ከሕዳር 20 እስከ ሕዳር 26 ምኵራብ ይባላል። ከሕዳር 27 እስከ ታህሳስ 3 መጻጉዕ ይባላል። ከታህሳስ 4 እስከ ታህሳስ 6 ደብረ ዘይት ይባላል። ለሶስት ቀናት ብቻ ነው። ከታህሳስ 7 እስከ ታህሳስ 13 ዘመነ ስብከት ይባላል። ከታህሳስ 14 እስከ ታህሳስ 20 ዘመነ ብርሃን ይባላል። ከታህሳስ 21 እስከ ታህሳስ 27 ዘመነ ኖላዊ ይባላል። ከታህሳስ 28 እስከ ታህሳስ 29 ልደት ተብለው ይጠራሉ። ዘመነ አስተምህሮ ስለ እግዚአብሔር ቸርነትና እርሱ በደላችንም ሁሉ ይቅር እንደሚለን እኛ ምዕመናንም እርስ በርስ ይቅር መባባል እንደሚገባል ትምህርት የሚሰጥበት ጊዜ ነው። ዘመን አስተምሮ ቤተክርስቲያን ስለ ልጆቿ ይቅርታ የምትጠይቅበት፣ ምዕመናንም ስለ በደላቸው ይቅርታ የሚጠይቁበት ስለዚህም በስፋት ትምህርት የሚሰጥበት ዘመን ነው። በዘመን አስተምሮ የሚገኙ ሰንበታት በቅዱስ ያሬድ የዜማ መጽሐፍ እንደተቀመጠው በዘመን አስተምሮ ውስጥ የሚገኙ ሰንበታት እሑዶች አንደኛ አስተምህሮ ይተዘኪሩ አስተምህሮት ሎቱ ስባት ምኵራብ አምላክ ፍጹም በህላዊሁ መጻጉ ይቤሎ እስራኤል እና ደብረ ዘይት ሰራ ሰንበተ ለሰብ ዕረፍተ ተብለው ይጠራሉ። ሳምንታቱን በዚህ መልክ የከፋፈለው ሊቁ ቅዱስ ያሬድ ነው ድጓ ዘአስተምህሮ በሚባለው መጽሐፍ ከመጀመሪያው ሳምንት አስተምሮ በቀር የአራቱ እሁዶች ስያሜ ከአብይ ጾም ሰንበታት ጋር አንድ አይነት ነው። የሰንበታቱ ስያሜ ከአብይ ጾም ጋር ተመሳሳይ ነው። ነውን ስንል የዘመን አስተምሮ ሰንበታት፣ እሁዶች ስያሜ ከአብይ ጾም ሰንበታት ስያሜዎች ጋር ተመሳሳይ ይሆን እንጂ በእነዚህ ሳምንታት ሌሊቱ የሚዘመሩ መዝሙራት፣ በቅዳሴ ጊዜ የሚነበቡ ምንባባትና የሚቀርቡ ትምህርቶች ግን በይዘትና በሚስጥር ይለያያል። ይለያያሉ ስንልም በዚህ ወቅት የሚነገረው ሚስጥርና ይዘት በወቅቱ ላይ የሚያተኩር መሆኑን ለመግለጽ ነው እንጂ በየትኛውም ጊዜ ቤተክርስቲያናችን የሚቀርበው ትምህርት አንዱ በቤተክርስቲያናችን የሚቀርበው ትምህርት አንዱ የእግዚአብሔር ቃል ብቻ ነው። የዘመን አስተምህሮ ሰንበታት እሁዶች ስያሜ ከአብይ ጾም ሰንበታት ስያሜ ጋር ተመሳሳይ ይሁን እንጂ ልዩነታቸው ለማነጻጸርና ለመረዳት እንዲያመቸንም በእነዚህ ሰንበታት የሚነገረው ቃለ እግዚአብሔር ይዘት እንደሚከተለው ባጭሩ እንመለከታለን። አንደኛ አስተምህሮ፣ የመጀመሪያው የዘመን አስተምህሮ ሳምንት አስተምህሮ ይባላል። ይህም ከኅዳር 6 እስከ 12 ያሉትን ሰባት ቀናትን ያካትታል። በዕለቱ እሁድ በእሁድ የሚቀርበው የቅድ ቅዱስ ያሬድ መዝሙርም ይተዘኪሮ አበሳ ዚአነ ይሃ ደግነ ፍጹም ንማስን ኃጢአታችንን አላሰበብንም እንጠፋም ዘንድ ፍጹም አልተወነም የሚለው ሲሆን ተጨማሪ ፈጽም ዘነ ሰናይተ ከእንተ መሃቤነ በአንተ ዘንድ ያለችውን በጎነት ፈጽምልን የሚልም እንደ አማራጭ ሊቀርብ ይችላል። ምስባኩ ምስባኩም ኢትዝክር ለነ አበሳነ ዘትካት ፍጡነ ይርከበነ ሣህልከ እግዚኦ እስመ ተመንደብነ ፈድፋደ የቀደመውን በደላችንን አታስብብን አቤቱ ምሕረት በተሎ ያገኘን እጅግ ተቸግረናልና የሚለውን መዝሙር 78 ከቁጥር 8 ላይ የሚለውን የዳዊት መዝሙር ነው። ወንጌሉ ማቴዎስ ወንጌል ምዕራፍ 6 ከምዕራፍ ከቁጥር 5 እስከ 16 ሲሆን፣ ቅዳሴውም ቅዳሴ እግዚእነ ነው። በዚህ ሳምንት እግዚአብሔር አምላካችን ከ5500 ዓመት የመርገምና የጨለማ ዘመን ዓለምን ማውጣቱን፣ ቸርነቱን፣ ረኅራዩን፣ ትዕግሥቱን እንዲሁም ምዕመናን ከሞተ ሥጋ ከሞተ ነፍስ ማውጣቱ ይነገርበታል። ሁለተኛው ቅድስት ነው። ከኅዳር 13 እስከ 19 ያሉትን ሰባት ቀናት የሚያካትተው የዘመን አስተምሮ ሁለተኛው ሳምንት ቅድስት ይባላል። ቅድስ የተባለበትን ምክንያት ሰንበትን ለቀደሰ ለልዑል እግዚአብሔር ምስጋና ማቅረብ እንደሚገባ የሚነገርበት ሳምንት መሆኑ ነው። በዚህ ዕለት እሁድ፣ ሎቱ ስብሐት ወሎቱ አኮቴት ለዘቀደሳ ለሰንበት፣ ሰንበትን ላከበራት ለእርሱ ክብር ምስጋና ይሁን ይድረስ ይገባል የሚለው የቅዱስ ያሬድ መዝሙር ይቀርባል። በቅዳሴ ጊዜም ኩሎ ዘፈቀደ ገብረ እግዚአብሔር በሰማይኒ ወዘበ ምድርኒ በባህረኒ ወበኩሉ ቀላያት በሰማይ በምድር በባህርና በጥልቆችም ሁሉ እግዚአብሔር የወደደውን ሁሉ አደረገ። መዝሙር 134 ከቁጥር 6 የሚለው ምስባክ ይሰበካል። ወንጌሉ የዮሐንስ ወንጌል ምዕራፍ 5 ከቁጥር 16 እስከ 28 ሲሆን ቅዳሴው ደግሞ ቅዳሴ አትናትዮስ ነው። በዚህ ሳምንት ለዕለተ ሰንበት ቅድስትነት ሰንበትን ስለቀደሰ ስለእግዚአብሔር ቅድስና ሰፊ ትምህርት ይቀርባል። በአንፃሩ አብይ ጾሙ ቅድስት፣ መዝሙሩ ግነዩ ለእግዚአብሔር፣ ምስባኩ እግዚአብሔርሰ ሰማያተ ገብረ አሚን ወሰናይት ሰናይት ቅድሜሁ ቅድሳት ወእበይ ስፋት ውስተ መቅደሱ። እግዚአብሔር ግን ሰማያትን ፈጠረ፣ እምነትና በጎነት በፊቱ ቅድስናና፣ የክብር በእናነት በመቅደሱ ውስጥ ናቸው። መዝሙር 95 ከቁጥር 5 እስከ 6። ወንጌሩ ማቴዎስ ወንጌል ምዕራፍ 6 ቁጥር 16 እስከ 25 ቅዳሴው ደግሞ ቅዱስ ቅዳሴ ኤጲፋኒዎስ ነው። በዚህ ሳምንት የሚነገረው ቃለ እግዚአብሔር ስለ እግዚአብሔር ይቅር ባይነትና ለእርሱ ስለ መገዛት ስለ ቅድስና ስለ ክብረ ሰንበት የሚያስረዳ ነው። ሶስተኛው ምኵራብ። ሶስተኛው የዘመነ አስተምሮ ሳምንት ምኵራብ የሚባለው ሲሆን ይሄውም ከዳራ 20 እስከ 26 ያሉትን ሰባት ቀናት የሚያካትት ሳምንት ነው። በእለቱ እሁድ የሚቀርበው መዝሙር አምላክ ፍጹም በህላዩ ዛሃሎ እምቅድመ የተፈጠረ ዓለም ዓለም ከመፈጠሩ አስቀድሞ የነበረው አምላክ እግዚአብሔር በህል ነው፣ አኗኗሩ ፍጹም ነው የሚለው ሲሆን፣ ምስባኩም ቅረቡ አቢሁ ወያበር ለክሙ ወይታፈር ገጽክሙ ዝንቱ ነዳይ ፀራ እግዚአብሔር ሰምኦ ወደርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም፣ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው መዝሙር 33 ከቁጥር 5 እስከ 6 የሚል ነው። ወንጌሉ ማቴዎስ ወንጌል ምዕራፍ 8 ከቁጥር 29 እስከ መጨረሻው ድረስ ነው። ቅዳሴው ደግሞ ቅዳሴ እግዚአብሔር። በዚህ ሳምንት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምኵራብ አይሁድ ህዝቡን እየሰበሰበ ማስተማሩ፣ ባህርና ነፋሳትን መገሠጹ፣ አጋንንትን ከሰዎች ማውጣቱ ይነገራል። በአብይ ጾም ምኵራብ መዝሙሩ በኢየሱስ ምኩራብ ሆሙ ለአይሁድ መስማኩ ደግሞ እስመ ቅናተ ቤት ከበልዓኒ ተየር ለይት የየሩከ ወድቀ ላዕሌየ ቀጻዕክዋ በጾም ለነፍሴ የቤት ቅናት በልቶኛል የሚሰድቡ ስድብም በላይ ወድቋልና ሰውነቴን በጾም አደከምኳት። መዝሙር 68 ከቁጥር 9 እስከ 10 ወንጌሉ ደግሞ ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ሲሆን ቅዳሴው ግን ተመሳሳይ ቅዳሴ ጊዜ ነው። በሳምንቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ አይሁድ ማስተማሩን በቤተ መቅደሱ ዓለማዊ ሸቀጥ ይለውጡ የነበሩ ገበያተኞችን ማስወጣቱን የሚያመለክት ትምህርት ይቀርባል። ውድ ተከታታዮቻችን እንግዲህ በዛሬ ዕለት ስለ በአብይ በነቢያት ጾም ወቅት ስላሉ ሳምንታት ተመልክተናል። ከአብይ ጾም ጋር ያላቸውንም ተመሳሳይነትና ልዩነቶችን ተመልክተናል። በቀጣይ ቀጣዩን ክፍል እስከምንመለከት ድረስ አዲስ ኮናጅ ሰብስክራይብ በማድረግ እንዲሁም ላይክ ሼር በማድረግ አዲስ እንዲሁም ደግሞ የምንለቃቸው ትምህርቶች ቶሎ እንዲደርሳችሁ ደግሞ የደውል ምልክቷል መጫናችሁን አትርሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር ይቆየን።